ሰላም ጤና ይስጥልኝ የመንጊዜ ሚዲያ ቤተሰቦች፣ የግንቦት 23 2017 ዓ ም የሰዓቱ መረጃዎቻችንን ይዘናል። እናቶ ልደቱ አያሌው ለዶክተር አብይ አህመድ ግብዣ አቀረቡ። ፌዴሬሽኑ የፕሬዚዳንት ኢሳያስን ንግግር አወገዘ። የኢትዮጵያ ጤና ባለሙያዎች ማህበር በእስር የሚገኙ የጤና ባለሙያዎች እንዲፈቱ ጠየቀ። እነ አቶ ልደቱ አያሌው ለዶክተር አብይ አህመድ ግብዣ ቀረቡ። ግንቦት 21 2017 ዓ.ም የተጻፈው የአብሮነት ኢትዮጵያ ደብዳቤ ሙሉ ቃል የሚከተለው ነው። ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አበባ ጉዳዩ የተሳትፎ ግብዣን ይመለከታል። ክቡር ጠቅላይ ሚኒስትር የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር የመንግስቱን የጦረኝነት አካሄድ የሚቃወም ታላቅ ትዕይንተ ህዝብ በበየነ መረብ አደባባይ ለማካሄድ እየተዘጋጀ ነው። ይህ በአይነቱ የተለየ ትዕይንተ ህዝብ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል ቅዳሜ ግንቦት 30 ወይም ጁን 7 ቀን 2017 ዓ.ም ከቀኑ 11 ሰዓት ወይም በዋሽንግተን 10 ኤኤም በለንደን 3 ፒኤም ጀምሮ የሚካሄድ ይሆናል። ይህ በአይነቱ ልዩ የሆነ የበየነ መረብ የተቃውሞ ትዕይንተ ህዝብ ኢትዮጵያውያን የብሔር የሃይማኖትና የሪዮት ዓለም ልዩነት ሳያግዳቸው ለጋራ ህልውናቸው በጋራ የሚታደሙበት መድረክ ነው። በዚህ ታላቅ የተቃውሞ ትዕይንት ህዝብ ላይ በወቅቱ የተቃውሞ ትግል የመሪነት ወይም የጎላይ ተሳትፎ ሚና ያላቸውና የተለያዩ የፖለቲካ አመለካከቶችንና ማህበረሰቦችን የሚወክሉ አስራ አምስት ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ። ምንም እንኳን ይህ የተቃውሞ ትዕይንት ህዝብ በዋናነት የተዘጋጀው እርሶንና እርሶ የሚመሩትን መንግስት የጦረኝነት አካሄድ ለመቃወም ቢሆንም በዚህ ትዕይንተ ህዝብ ላይ የሚቀርብበትን ህዝባዊ ተቃውሞ በተመለከተ መንግስቱ ያለውን አቋም የመግለጽ ፍላጎት ካለው ግን እድሉ ሊሰጠው ይገባል የሚል አመለካከት በእኛ በኩል አለን። ስለሆነም ከላይ በተጠቀሰው ቀንና ሰዓት በሚካሄደው የበይነ መረብ ትዕይንተ ህዝብ ላይ በመገኘት በሀገራችን ጦርነት ሊቆም አገዛዝነት ሊያበቃና ዘላቂ ሰላም እንዴት ሊመጣ ይችላል የሚለውን ወቅታዊ ጥያቄ በተመለከተ የመንግስቱን አቋም እንዲገልጹ በአክብሮት ተጋብዘዋል። የትዕይንተ ህዝቡን ዓላማና ይዘት በአግባቡ ይገነዘቡት ዘንድም ጉዳዩን በሚመለከት የሰጠነውን ጋዜጣዊ መግለጫ ከዚህ ደብዳቤ ጋር አያይዘን የላክነው መሆኑንም በአክብሮት እንገልጻለን። ከምስጋና ጋር ልደቱ አያሌው፣ የአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ ሰብሳቢ። አውስትራሊያ የኦሮሞ ሲቪል ማህበራት ፌዴሬሽን የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ንግግር አወገዘ። ፕሬዚዳንቱ ኦሮሙማን አስመልክተው ያደረጉት ንግግር በኦሮሞ ህዝብ ላይ የዘር ማጥፋት እንዲፈጸም የሚያነሳሳ ነው ያለው ፌዴሬሽኑ በብሔሮችና ብሔረሰቦች መካከል መለያየት፣ ብጥብጥና ግጭት ለመፍጠር የተደረገ ሙከራ ነው ብሏል። ኦሮሙማን እንደ ፖለቲካ አመለካከት ማቅረብና የኦሮሞ ህዝብ የሀገሩና የሴማዊ ቡድኖች ጠላት አድርጎ ማቅረብ ፍጹም ተቀባይነት የሌለው ጠባጫሪነት ነው ያለው ፌዴሬሽኑ ንግግሩ የዘር ማጥፋት መከላከል ስምምነትን በመጣስ ወንጀልን ለመፈጸም የሚያነሳሳ ነው ብሎ እንደሚያምን ገልጿል። የኤርትራ መንግስት የምስራቅ አፍሪካ ሰላምና መረጋጋትን ለማደፍረስ የሚያደርገውን ጥረት ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ኢጋድ ተጠያቂ እንዲያደርጉት ሲልም በአውስትራሊያ የኦሮሞ ሲቪል ማህበራት ፌዴሬሽን ጠይቋል። የኢትዮጵያ የጤና ባለሙያዎች ማህበር የጤና ባለሙያዎችን ሁኔታ በተመለከተ መግለጫ ወጣ። በዚህ መግለጫው ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎች ጥያቄዎችን በማስታወስና አንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረቡን አስታውሷል። ጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ እንደቆዩ ገልጿል። ለዚህም ፍትሃዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል ማሳወቁን አስታውሷል። ማህበሩ ጤና ባለሙያዎች ያነሷቸው ጥያቄዎች በተገቢው መንገድ መፍትሄ ባለማግኘታቸው ወደ ሥራ ማቆም አድማ እንደተሸጋገሩም አመልክቷል። አሁንም ጉዳዩ እልባት ሊበጅለት ይገባልን ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር፣ ለማወያየት እያደረገ ያለውን ጥረት እንደሚያደንቅና እውቅናም እንደሚሰጥ ገልጾ ማህበሩ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይት አጠናክሮ እንደሚቀጥል አሳውቋል። ጥረቱ ቀጥሎ ችግሮች ሰላማዊ መፍትሄ እንዲያገኙ እንሻለን ብሏል። ማህበሩ የመፍትሄ አቅጣጫ ያለውንም አስቀምጧል። ማህበሩ አንድ በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከእስር እንዲፈቱ፣ ሁለት በጤና ባለሙያዎች ላይ እየደረሱ ያሉ ከስራ መሰናበት፣ ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም፣ ሶስት ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት ከመንግስት የስራ ኃላፊዎች የተወጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ እንዲገባ፣ አራት ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኢፌዴሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው ሲል ጠይቋል። የጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎች በውይይትና በድርድር እንዲፈቱ ሲል በአጽንኦት አሳስቧል። መረጃው የቲክፋ ኢትዮጵያ ነው። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ሌሎች ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።